ለቅዱስ ጊዮርጊስ የገቢ ማሰባሰቢያ ተካሄደም የጌታቸው አበበ ዱላ ማሊያ በ11ሺ ዶላር ተሸጠም። ዘገባው የመላኩ ወልደ ሰንበት ነው እንደሚከተለው ይቀርባል። አንጋፋውን የቅዱስ ጊዮርጊስ ስፖርት ማህበር በፋይናንስ ለመደገፍ ያለመ የገቢ ማሰባሰቢያ ዝግጅት ባለፈው ቅዳሜ በአሜሪካ ቨርጂኒያ ከተማ መካሄዱ በሥነ ሥርዓቱ ላይ የተገኘ የብስራት ቴሌቪዥን የዩትዩብ ቻናል ታማኝ ምንጭ ለዝግጅት ክፍላችን ገለጸም። እንደ ታማኝ ምንጫችን መረጃ ከሆነ ይህንን ታሪካዊ የገቢ ማሰባሰቢያ ፕሮግራም ያዘጋጁት ኑሯቸውን በአሜሪካ ሀገር ያደረጉ የክለቡ ወጣትና አንጋፋ ደጋፊዎች ናቸው። የሀሳብ ዋና ምንጮች ደግሞ በአይቲ ሙያ የተሰማሩ ሁለት ወጣት የክለቡ ደጋፊዎች እንደሆኑም ሰምተናል። የሀሳቡ መነሻ ደግሞ የክለቡ መለያ ማሊያ ነው ተብሏል። በአሜሪካ በሚካሄደው አመታዊ የኢትዮጵያውያን የስፖርትና ባህል ፌስቲቫል ዝግጅት ላይ የክለቡ መለያ ማሊያ ያለ ክለቡ ፍቃድ ሲቸበቸብ ሁለቱ ወጣት ደጋፊዎች ተመለከቱም። ይህም ቁጭትና ንዴት በውስጣቸው እንዲፈጠር አደረገ። ለምን የቅዱስ ጊዮርጊስ 89ኛ ዓመት የልደት በዓልን ምክንያት አድርገን ኮሚቴ በማቋቋም የክለቡን ፕሬዚዳንት አቶ አብነት ገብረ መስቀልን አስፈቅደን የገቢ ማሰባሰቢያ ዝግጅት አናደርግም በሚል ዝግጅቱ ሊዘጋጅ መቻሉን በሥነ ሥርዓቱ ወቅት መግለጹን ምንጫችን ነግሮናል። ቅዳሜ ዕለት ቨርጂኒያ አንድ ሆቴል ውስጥ በተደረገው የገቢ ማሰባሰቢያ ዝግጅት በአሜሪካ የሚኖሩ የክለቡ የቀድሞ ተጫዋቾች፣ ወጣትና አንጋፋ ደጋፊዎች እንዲሁም የክለቡ ፕሬዚዳንት አቶ አብነት ተገኝተዋል። የቅዱስ ጊዮርጊስ ስፖርት ማህበር 89ኛ ዓመት የልደት በዓልን ምክንያት በማድረግ በተዘጋጀው በዚህ የገቢ ማሰባሰቢያ ዝግጅት ላይ ክለቡ አሁን ላይ የገጠመውን የፋይናንስ ችግር ለመደገፍ በማሰብ ኮሚቴው ተቋቁሞ ሰፊ ስራ መሰራቱ ተገልጿል። ኮሚቴው በሰራው ስራም ከቁሳቁስ፣ ከመግቢያ ትኬት፣ ከጠረጴዛና ከጨረታ ሽያጭ እንዲሁም ከስፖንሰሮች ለጊዜው መጠኑ በቁጥር ያልተገለጸ ቀላል የማይባል ገቢ መገኘቱን ከታማኝ ምንጫችን መረጃ ለማወቅ ችለናል። ቅዳሜ ዕለት የክለቡ ተጫዋቾችና ደጋፊዎች በስነ ስርዓቱ ላይም ለመታደብ የመቶ ዶላር መግቢያ ትኬት የገዙ ሲሆን የአንድ የምግብ ጠረጴዛን እስከ ሶስት ሺህ ዶላር የመግዛት ስነ ስርዓት በእለቱ ተከናውኖ ገቢ መሰብሰቡም ታውቋል። በዚህ ስነ ስርዓት ላይ የቀድሞው የክለቡ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ጌታቸው አበበ ዱላ ማሊያ በጨረታ ለሽያጭ ቀርቦም ነበር። የዚህን ዝነኛ ግብ ጠባቂ ማሊያ አንዲት እንስት በ11 ሺህ የአሜሪካ ዶላር ማሸነፏም እንዲሁ ሰምተናል። በዝግጅቱ በአጠቃላይ ቀላል ያልተባለ ገቢ መገኘቱም ተነግሯል። ይሁን እንጂ በሥነ ሥርዓቱ በቃለም ሆነ በልዩ ልዩ መንገድ የተገኘው ገቢ ሙሉ ለሙሉ ተጠቃሎ ባለመግባ ቱ አዘጋጅ ኮሚቴው በዕለቱም ሆነ ከዚያም በኋላ የተገኘውን ገቢ በተመለከተ ለጊዜው ከመግለጽ መቆጠቡንም ምንጫችን አስታውቋል። በቀጣይ ጥቂት ቀናቶች ማሊያም ከሳምንት በኋላ አጠቃላይ ገቢው ይፋ እንደሚሆንና ለክለቡ ገቢ እንደሚደረግም ግን ሰምተናል። ምንም እንኳን አሁን ላይ የገቢ መጠኑ በይፋ ባይገለጽም በክለቡ ከደሞዝ ጋር ተያይዞ የሚነሱ ችግሮችን ሊቀርፍ የሚችል ገቢ ሳይገኝ እንዳልቀረ ግን ጉዳዩን በቅርብ የሚከታተለው ታማኝ ምንጫችን ነግሮናል። በዚህ ስነ ስርዓት ላይ ለቀድሞ የክለቡ ተጫዋቾች የምስጋናና የምስክር ወረቀት ተበርክቷል። በተያያዘ ዜና ሁለቱ የክለቡ አይቲ ባለሙያ ወጣቶች በአሁኑ ወቅት በአሜሪካ ኮሚቴ በማቋቋም የአባልነት መዝገባ መጀመራቸውንም ሰምተናል። በስነ ስርዓቱ ላይ ከተገኙት ውስጥም አብዛኞቹ በአባልነት መመዝገባቸው ታውቋል። በቅርቡ ራሱን የቻለ የድረገጽ በማህበሩ ስም ይፋ ለማድረግ አስፈላጊውን ዝግጅት መጠናቀቁንም ምንጫችን አድርሶናል። በቀጣይ ዓመት በኢትዮጵያ የሚካሄደው የስፖርት ማህበሩ ዘጠናኛ ዓመት የልደት በዓል ላይ ለመገኘት በአሜሪካ የሚኖሩ አንጋፋና ወጣት የክለቡ ደጋፊዎች በሥነ ሥርዓቱ ወቅት ቃል ሲገቡም ተደምጧል። የቅዱስ ጊዮርጊስ ስፖርት ማህበር በ1989 ዓ ም ከ60 በላይ ደጋፊዎችን ወደ አሜሪካ ይዞ በመጓዝ 60ኛ ዓመት የልደት በዓሉን በልዩ ሁኔታ በዋሽንግተን ዲሲ ማክበሩም አይዘነጋም።